ሃይማኖታዊና ትውፊታዊ ክንዋኔዎች በሰሙነ ሕማማት በዓቢይ ጾም ከሰርኮሳና ጀምሮ እስከ ትንሣኤ ሌሊት ያሉት ዕለታት የሚገኙበት ሳምንታት ሰሙነ ሕማማት ይባላሉ። ዕለታቱም የዓመተ ፍዳ፣ የዓመተ ኩነኔ መታሰቢያ ናቸው። በእነዚህ ዕለታት ውስጥ የተለያዩ ትውፊታዊና ሃይማኖታዊ ክንዋኔዎች አሉ። ከእነዚህ ክንዋኔዎች ውስጥ አለመሳሳም፣ አክፍሎት፣ ቄጤማ ማሰር፣ ጥብጣብ ጉልባንና ሕጽበተ እግር ይገኙበታል። ስለ እነዚህ ክንዋኔዎች በቅድስት ቤተ ክርስቲያን ስላለው ትውፊታዊ አፈጻጸም መዛግብት አገላብጠን ሊቃውንተ ቤተ ክርስቲያንን አነጋግረን እንደሚከተለው አቅርበናል። አንደኛ አለመሳሳም። በሰሙነ ሕማማት ምእመናን መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምና የትከሻ ሰላምታ መለዋወጥን አይፈጸሙም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ አልሰመረላቸውም። ምክራቸው የተፈጸመው ረቡዕ ነው። ስለዚህ አይሁድ እያንሾኳሾኩ እንስቀለው፣ እንግደለው ብለው ይማከሩ ነበር። ያንን ለማስታወስ ሰላምታ አንለዋወጥም፣ መስቀልም አንሳለምም። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህንን በማሰብ ሰላምታ አንለዋወጥም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት፣ ብሎ በሰላምታው ምልክት ሰጣቸው። ይህ ሰላምታ አማ ቅድሳት ወይም የተቀደሰ ስጦታ አይደለም፣ ተንኮል የተሞላበት እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሕዋንን ሰላም ለኪ ብሎን ያታልላት። ስለዚህ ይህንን ወቅትና ሁኔታ ለማሰብ በሰሙነ ሕማማት የሰላምታ ልውውጥ አይደረግም። ሁለተኛ፣ ሕጽበተ እግር የጸሎታ ሐሙስ ዕለት ጌታ በፍጹም ትትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ጋር ግብር የገባበትና የክርስትና ሕይወት ማኅተም የሆነውን ሚስጥረ ቁርባን ያከናውንበት ዕለት ነው። ሕጽበተ እግር ጌታችን እናንተ ለወንድማችሁ እንዲህ አድርጉ በማለት የደቀ መዛሙርትን እግር በማጠቡ ምክንያት የተሰጠ ምሳሌ ነው። ይህም የሚያሳየው እኔ ለእናንተ እንዳደረጉ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና፣ እውነት እውነት እላችኋለሁ ባራክ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህንን ብታውቁ ብታደርጉትም ብፁዓን ናችሁ በማለት ትሕትናውን አሳይቷል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 16 እስከ 17። ጌታ በዚህ ዕለት የደቀ መዛሙርቱን እግር ሲያጥብ እኔ መምህራችሁ ስሆን እግራችሁን ካጠብኳችሁ አርያን ሰጥቻችኋለሁ፣ እናንተም የወንድማችሁን እግር ታጥቡ ዘንድ ይገባል። ነገር ግን ከእናንተ አንዱ ለሞት አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ማን ይሆን አሉ። ጌታም ህብስቱን ቆርሼ ከወጡ ጠቅሼ የምሰጠው እርሱ ነው አላቸው። ደቀ መዛሙርቱም ደነገጡ። ይሁዳን ማመልከቱ ነበር። ለጊዜው ግን አልገባቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትሕትናን ካስተማራቸው በኋላ ቅዱስ ሥጋውና ክቡር ደሙን በመስጠት የኦሪትን መሥዋዕት የሻረውና መሥዋዕተ አዲስን የሠራው በዚህ ዕለት ነው። በዚህ ሃይማኖታዊ መነሻነትም በገጠሪቱ ኢትዮጵያ የሚከናወኑ ድርጊቶች አሉ። ለምሳሌ በወሎና በጎንደር ከጉልባን በተጨማሪ በተለይ በጸሎተ ሐሙስ ዕለት ብቻ የሚጋገር የተለየ ዳቦ አለ። ይህ ልዩ ዳቦ በወሎ ትኩሴ፣ በጎንደር ደግሞ ሙገራ ይባላል። ይህ ዳቦ ጌታ ለሐዋርያት የሰጣቸውን ኅብስት አምሳያ ነው ተብሎ ስለሚታሰብ ከዚህ ቀን ውጪ በሌላ ጊዜ አይጋገርም። በመሆኑም ሰው ሁሉ ዳቦ ለመብላት የሚጠባበቀው በታላቅ ጉጉት ነው። አልፎ አልፎ ግን ሃይማኖታዊ ሥርዓት በሚከበርባቸው እንደ ማኅበርና ሰንበቴ በመሳሰሉት መንፈሳዊና ማኅበራዊ ትውፊቶች የሚቀርብበት ጊዜ አለ። በሰሜን ወሎ ሀገረ ስብከት በቅዱስ ላሊበላ አጠገብ በሚገኘው የምርሃነ ክርስቶስ ቤተ ክርስቲያን ጣራ ላይ ካህኑ ትኩሴ ዳቦ ሲባርክ የሚያሳይ ስዕል አለ። በትግራይ በዕለተ ስቅለት ከተለመደው የጾምና የስግደት ሥርዓት በተጨማሪ የሚከናውኑ ድርጊቶች አሉ። በዕለቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለት መታሰቢያ ሲባል ወንዶች ልጆች በሙሉ ፀጉራቸውን እንዲላጩ ይደረጋል። ያን ቀን ያልተላጨ ልጅ ኃጢአት ይሆንበታል ስለሚባል ሳይላጭ የሚውል የለም። ልጃገረዶች በበኩላቸው በዛፍ ላይ ገመድ በማሰር ዥዋዥዌ ይጫወታሉ። ይህንን የሚያደርጉት የጌታን እንግልትና መስቀል ለማዘከር ነው ተብሎ ይነገራል። እነሆ ይህን ዕለት በማስታወስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሊቀ ጳጳሳት ጀምሮ እስከ ቀሳውስት ያሉት አባቶች በያሉበት አጥቢያ ወይም ደብር በመገኘት በማዕረግ የሚያንሷቸውን የካህናት የዲያቆናትና የምዕመናንን እግር ያጥባሉ። የሚያጥቡትም የወይራና የወይን ቅጠል ውሃ በመዘፍዘፍ ነው። ሦስተኛ፣ አክፍሎት። በሰሙነ ሕማማት ዕለት ዓርብ ከስግደት በኋላ ምእመናን በየቤታቸው ጥቂት ነገር ለቁመተ ሥጋ ቀምሰው እስከ እሁድ ወይንም የትንሣኤ ሰዓት ይሰነብታሉ። ይህ አክፍሎት ይባላል። ከዓርብ እስከ ቅዳሜ ለእሁድ አጥቢያ ብዙዎች ያከፍላሉ። አንዳንዶች ግን ከሐሙስ ጀምረው ያከፍላሉ። ይህም እመቤታችን ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃን ቀምስም ብለው እስከ ትንሣኤ መቆይታቸውን ተከትሎ የመጣ ትውፊት ነው። ይህንን ትውፊት አስመልክቶ ሄሬኔዎስና አውሳቢዎስ የተባሉ ጸሕፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሿ በቀር እንደማይመገቡ ከሐሙስ ጀምረው እንደሚያከፍሉም ጽፈዋል። ይህን ብቻ ሳይሆን ሐዋርያት ሌሎችም እንዲያከፍሉ እንዳሳሰቡና ከሐሙስ ጀምሮ ያልተቻለው ቢያንስ ከዓርብ ጀምሮ እንዲያከፍል ማዘዛቸውን ጽፈዋል። የእኛ ቤተ ክርስቲያንም ትምህርት ይኸው ነው። አራተኛ ጉልባን ጉልባን ከባቄላ ክክ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበረ አብኩተው ጋግረው መብላስ ያለመቻላቸውን ሁኔታ ያመለክታል ያን ጊዜም ያልቦካው ሊጥ እየጋገሩ ቂጣ መብላት ንፍሮም ቀቅለው ስንቅ መያዝ ተግባራቸው ነበረ ይህንን ለማሰብ በሰሙነ ሕማማት ቂጣና ጉልባን በማዘጋጀት በዓሉ ይታሰባል። በጸሎተ ሐሙስ ይህንን መሠረት በማድረግ የሚዘጋጀው ጉልባን እንዲሁም ቂጣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ የሚያስጠማ በመሆኑ የጌታን መጠማት ያስታውሰናል። ይህ ትውፊታዊ ሥርዓት ከእስራኤላውያን የመጣ ሲሆን፣ በኢትዮጵያም አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ሥርዓቱ ዛሬም ይታሰባል። አምስተኛ ጥብጣብ በሰሙነ ሕማማት ዕለት አርብ የስቅለቱ መታሰቢያ ነው። ምእመናኑ በሰሞነ ሕማማት የሰሩትን ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን ከሰገዱት ስግደት በተጨማሪ ሌላ ስግደት ያዟቸዋል። ጥብጠባው የተግሳጽ ምሳሌ ነው። ጥብጠባ የሚደረግለት ሰው በሕማማት ወቅት የፈጸመው በደል ወይም ኃጢአት ካለ ይህንኑ በመናገር የስግደቱ ቁጥር ከፍ እንዲል ይደረጋል። ሕዝበ ክርስቲያኑ በለተ ስቅለት ሲሰግድ፣ ሲጸልይ፣ ሲያነብ ከኋለ በኋላ ሰርሆተ ሕዝብ ወይም የህዝብ መሰነባበቻ ከመሆኑ በፊት በወይራ ቅጠል እያንዳንዱ ምእመን ጀርባ ቸብቸብ መደረጉ የጌታን ግርፋት ለማሰብ ነው። ስድስተኛ ቄጤማ በቀዳም ስውር ቀሳውስቱና ዲያቆናቱ ቃጭል ወይንም ቃላዋዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤሁ አጋሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላም እንደሰጠን እና ትንሣኤውንም እንደገለጠልን በማብሰር ቄጠማውን ለምእመናን ይሰጣሉ። ምእመናኑም ገጸ በረከት ያቀርባሉ። ቄጠማውንም በራሳቸው ያስራሉ። ይህም አይሁድ ጌታችን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጠማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቁ ምእመናን ትልቅ ብስራት ነው። ምንጭ፣ ስማ ተዋህዶ ከሚያዝያ አንድ እስከ አምስት ቀን 2004 ዓ.ም ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።